ሳሽ ብር ከፍላችሁ እናታችሁን ትሪት ማድረግ አትችሉም። ከይቅርታ ጋር ችግር የለውም። ሳሪ እኔ ከአሁን በፊት የምኮሳውራት ማለት ነው። እንደዚህ የሚያጨናንቅ ነገር የለም፣ እውነቱን ስነግርሽ ማለት ነው። ስትሄድም የሚያጨናንቅ ነገር ኑሮ አይደለም የሄደችው። በፊት ላይ ሂዳ ነበረ። በፊት ላይ ሕፃን ነበርን ሄዳለች። በቃ አሳድጋናለች ሄዳ ማለት ነው ሰርታ መታለች እና ከዛ ቀጣይ ወንድሞች አሉኝ ሁለት ወንድሞች ከዛ ከዓረብ ከተመለሰች በኋላ ነው ወንድሞች የሚወለደቻቸው እና ከዛ በኋላ እነሱን የምትይዝ የነበረው እሷ ናት ከ ከወንድሞች ጋር የምትኖር የነበረው እና እኛም ያው ትምህርት ምናምን ግቢ ዩኒቨርሲቲ ምናምን ሰጥቲ ብቻ ከቤተሰብ ጋር የምትኖሪበት እንትንሽ እያነሰ እያነሰ ነው የሚመጣ። ከዛ በኋላም ስራ ምናምን ሰጥተኝ ማለት ነው። እና እንደዛ ነበረ። ከዛ በኋላ ይሄድ እንደምትፈልግ ነገረችን። እኛ አዲስ አበባ ነን፣ እሷ ክፍለ ሀገር ነው ያለችው። እና ሁለታችንም ስራ እዚህ እየፈለገን ነበር የነበረው። ያን ያክልንትን ላይ አልነበርንም። ይሄ ቅሪ እኛ አለንልሽ የምንልበት ደረጃ ላይ አልነበርንም። ማለት እሷን ለማሳመን የምትፈልገውን ፍላጎቷን አሟላልሻለሁ ልትያት ይገባል። አይደለም ቅሪ ብለናል፣ በቻልና አቅም ለምንናታል፣ ግን ከልመና ውጪ የሆነ ነገር በገንዘብ ደግፈሻት ቅሪ የምትያት መሆን አለበት፣ ደግሞ ብያስባለሁ። ገባሽ አይደል? ፍላጎቷ ሙሉ ለሙሉ ለማስቆም አንቺ ስራ የለሽም፣ እሽክስ አሁን ጀምራለሁ። ከሄደች በኋላ አሁን ጀምራለሁ፣ እሷም ጀምራለች ነበሩ ስለዚህ፣ አይፍ አጋጣሚ ነው አንቺም እህትሽም ስራ አጣላችሁ፣ የእናትሽን የተበደረችውን የሄቶቿን ብር ትከፍሉና እናታችሁን አረጋግታችሁ ትሪት አርጋችሁ ሀገሯት መልሷት አላችሁ ማለት ነው አይደል? ከይቅር ችግር ያቱ አይደል? አ እንችላለን። አዎ ስለዚህ እኛም አዋጣትም አይጠበቅብንም ለማለት ያክል ችግር የለውም፣ ብቻ እንድትመጣ ብቻ ነው እንድታግዙ የምንፈልገው። እዚህ እንዴት መሰለሽ፣ እዚህ ሆነሽ እዛ ያለውን ነገር አታውቂም። እኔ እውነቱን ለመናገር ስለአረብ ሀገር ምንም አላውቅም። እውነቱን ስነግርሽ ማቆም ሰው የለኝም። ስለዚህ ይሄን እንደዚህ ትመጣለች እንደዚህ አድርጌላት የምለው እንትን የለኝም ላይክ በገንዘብ ደረጃ ግን ችግር የለውም። የትም የትም ብዬ ለሷ መሆኑ አይከብደኝም እኮ። እውነት ነው። ማንም ሰው ምንም ነገር ቢሆን እናቱ ለማዳን የሚፈልገውን ነገር ያደርጋል። እውነት የእናታችሁ ጤና በገንዘብ የሚመለስ ከሆነ ችግር በእውነት ነው። ምክንያቱም እናንተ ሴቶች ናችሁ፣ ወንድም ልጅ አለ። ታግዟቸው አላችሁ፣ ተረዷቸው አላችሁ። ከዛ በኋላ ደግሞ እናታችሁን አሁን ያለችበትን ሁኔታ ማውጣት ትችላላችሁ። ቢኮዝ ትሽም ስራ ያላችሁ ስለሆናችሁ ማለት ነው። እንችላለን ብቻ ወደ ሀገር እንድትመለስ ማድረግ ብቻ ነው ብቻ አለች የምናረገው አንድ ብሏት። ጋይስ አንድ ሺ ብሏት። አሚራ መታለች። እሷ ቪዲዮ ትከፍታለች። ልጇ ቪዲዮ ይከፍቱና አንድ ሺ ብሏት። ጋይስ አንድ ሺ ፎኖ ብሏት፣ ይከፍታሉ። ሰላሙ ዓለይኩም ያ ጀማ እንዴት ናችሁ? ዓለይኩም ሰላም አንድ ሺ አዎ ሴቷ ልጇ ናት ብላለች። እንግዲህ ለማወቅ ቪዲዮ ከፍታ እናያታለን። ከእናቷ ጋር ታወራለች እንዳለችው ያው አሁን ባለችበት ሁኔታ የገዛቸው ጋይዝ እባካችሁ ፎሎ አድርጓት አንድ ሺህ እንድትገባ ከዛ በቪዲዮ እንድትገባልን ማለት ነው እባካችሁ። ፎሎ ፎሎ አድርጓት እየወዘር ማለት ነው። ፎሎ አቋጋይ ስንት ደረሰች? እናመሰግናለን። አራት መቶን አገና ሁላችሁም ተባበሉ። ምክንያቱም እኛ እውነቱን አውቀን ነው። ገባችሁ? ልጇ መሆኗን አውቀን ነው። የምንሰጠው ልጇ መሆኗን አውቀን ነው። እሺ ጋይስ በኤች ትረጃ ታለሽ ወደ ችግር የለም ማንገዝ ከፈለግሽ ታግዣታለሽ። ማንም አያገድሽም። አይሆን አንደኛ እንደውም አይችልሽ ብር የምትሰጪው ሌለ። ጋይስ፣ ሌትስ ጎ ሌትስ ጎ አንድሽ አሁን አልሞላም። እሺ ሞላ እንዳትሉ፣ አልሞላም። ይኸውላችሁ አምስት መቶ አርባ አራት ነው ገና። ሌትስ ጎ ማንገዝ የምትፈልጉ ብትፈልጉ ታግሷታላችሁ። ተረጋጉ፣ ብር ለመስጠት ቸኮላችሁ በጣም አልሞላም ውዴ፣ አልሞላም። እዚህ ጋር አንድሽ ያሳያል እጅ አልሞላም አልሞላም፣ ገና ገና አልሞላም። ጋይስ ሪኩዌስት ካሜራ እንድትከፍት ልልክላት እየገባሁኝ ገና አልሞላትም። ፎሎ ፎሎ አድርጓቶ ባካቸው፣ ቶሎ በሉ። ረመቱላሁ ወበረካቱ። እንዴት ነሽ? እንዴት ነሽ? አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ፣ ደህና ነው። እንዴት ኧረ አሁንስ ደህና ነኝ፣ አልሐምዱሊላህ አውቀሽኛል አለ ደምዬ፣ ማሪቱ አውቀሻለሁ። አዎ ልጅ አይደለሽ? እንደ እኔ እኮ ግራ ገባኝ። የሆነ ቅዳሜ ቀን ምናምን አውርቼሽ የለ እንደ አዎ። ደህና መቼም አልሐምዱሊላህ። የዛን ሰዓት እኮ ለሲያምም ደውዬ እየተጨናነኩ ነው ብያት ነበር። አልሐምዱሊላህ እኮ የሚያንክል ነገር የሚያደርስ ነገር ምን አጋጥሞሽ ነው? ማለት እኮ ግራ ገባኝ። ወላሂ ቪዲዮ ሳይ ግራ ነው የገባኝ። እሱ እኮ ያጋጥማል በርግጥ እንትን ስትል፣ ግን ያን ያክል ማጨናነቅ ነገር እኮ የለም አይደለም። እንዲህ ብላችሁ በትምህርት ሰዓታችሁን እየጨረሳችሁ እኔ ከእናንተ አልመለከትም። ጉልበት እስካለ ድረስ መቼም ስራ እንደምወድ ታውቂያለሽ። ጉልበት እስካለ ድረስ ከእናንተ እናንተ መለፈልግ ብመ እንግዲህ አባ ያለው እናንተን ባፉታ ያልሰደዳችው የሆናችሁ ነው መሰለኝ። እንትን ችግር የለውም። አሁን እሱ አይደለም የሚያሳስበው ነገር፣ ዋና የአንቺ ጤና ነው አይደለም ያሳስበው። ጀሚ ችግር የለውም። ብትመለሽም እኮ ምንም የሚቀር ነገር የለም። የሰው ሕይወት እጅሽ ላይ የለም። አይደለም አዎ እሱን ደግሞ ነግሬሻለሁ እኮ አወራሽም እኮ ነግሬሻለሁ። ምን አይነት ክል የሚያሳስብ ነገር የለም። አልሐምዱሊላህ ሁላችን ጤነኞች ነን አይደል? አልሐምዱሊላህ፣ አልሐምዱሊላህ። እኔ እኔ እናንተ እጅ አልወድቅም ብዬ ነኝ የመጣው። እናንተ አፉታ ሳልቀበል መጥቼ ነው እንደዚህ እንትን ያለኝ የገጠመኝ አቺ ማርሙኒ። እሱ አይደለም ማንም ልጅ በእናቱ ቅም ሊይዝ አይችልም፣ እናቱን በልጅ ቅም ልትይዝ አይችልም። እሱ አይደለም በእርግጥ አላህ ያለው ነው የሚበልጠው አላህ ካለ በዚህ ይሄ ከሆነ መስራት ያለብሽ ወይም ማድረግ ያለብሽ ይሄ ከሆነ አላህ ያለ በላጭ ነው። ብቻ መሆን ያለበት ይሆናል። ምን ነው ይሄ ይሆናል ብሎ ስላሰበ ነው ደግሞና። ኃይሩ ነው። አብሽሪ። አዎ ችግር የለውም። ችግር የለውም። አሁንም ሊያሳምረው ይችላል። እሷም በረካ ትሆንልኝ። ተባብራኛል ወላሂ፣ በጣም የተባበረችኝ። እንደገና ቁርአኑን እየከፈተችልኝ ምን እያለች በቃ አላደለ። እናትም እህትም ወንድሞ ሁሉም መቼም ሁሉም እየተተባበረኝ ነው። በጣም ነው የማመሰግነው፣ ለሁሉም ነው ምርቃን የመረኩት። ወላሂ አሁን ጀምዬ አንድ ነገር ልንገርሽ፣ እዩልሽ፣ አሁን ምንም የሚያሳስብ ነገር የለም። የእህቶችሽ ምንድነው፣ ወላሂ እንደምታውቂ ነው ማንም የኔን ለምን ሳትመልሽ የሚል የለም አንደኛ። ሁለተኛ ደግሞ መመለስ ካለበት እንኳን ችግር የለውም እኛ አለን፣ አይደለም እንዴ? አሁን አልሀምዱሊላህ ስራ ጀምረናል፣ አይደለም ምንም ያሳስብ ነገር አለ ምንም የሚያስጠንቅ ነገር እኮ የለም። ይሄን ያክል ብዙ የሚባል ብር አይደለም፣ ይሄን ያክል በቃ ለዚህ የሚጠልሽ ምንም አይነት ነገር እኮ የለም የለም። እናንተ ታሳዝኑኝ ያላችሁ የሚለው እኮ ነው። እኔ ያህ እናንተ አልመለከትም የሚለው ነው እንጂ ይሄ እኮ ገንዘብ ነው። ገንዘብ ጨዛ ነው፣ አንድ ቀን ሲገኝም አንድ ቀን ሲጣጣም ነው። ዋናው አፊያ ነው። ለሁሉም የምለምንለት ዋናው ጤና ነው እንጂ እዚህ ችግር የለውም። ለእኔ ያው ይደብረኛል ዝም ብዬ እንትን ብዬ መምጣቱ እንጂ ችግር የለውም። ችግር የለውም እንደሆነ ይሆናል። አዎ አሁን እኔ ችግር ተሽጦም እኮ ይከፈላል ያለውን ቤቴንም ቢሆን ችግር የለውም። ብቻ ዋናው ጤና ነው፣ ጤና ነው አይደለም? አሁንም ቢሆን አይወልሽ የዘገንተን ያለ ነገር የለም። አሁንም ቢሆን ወደ አገርሽ ተመለሺ፣ ከኛ ጋር ሰላሙን እንኖራለን። አይደለም ያን ያክል እንትን የሚል ለዚህ ደረጃ የሚያደርስ ምንም ነገር የለም። እንደምታውቂው ነው ሁሉንም ነገር አልሐምዱሊላህ። አሎ ደንግጣቸዋል ማለት ነው ተለቆኑ ሆኖ፣ አይዴ ችግር የለውም። እኛ መደንገጥ ችግር የለውም አሁን ማለት ነው ዋና አንቺ ደና መሆንሽ ነው የኛ ምንም ማለት አይደለም። በርግጥ እንትን ሲል ደሜ ሲያመታለች እና አዋራትሽ። እንዴ፣ ሄሎ፣ ሰላም አለይኩም ሰላም ወራህመቱላህ። ስሜ ላላ ብለሽ ነይሽ ምንም ችግር የለውም። እዚህ መምጣት አለብሽ። በቃ እንዲሁ ሆነሽ ማየት አንፈልግም እኛ ሲጀመርም ከእናንተ ላይ አልወድቅም ብለሽ ነው የሄድሽው። አሁን ግን አያስፈልግም። በቃ ይበቃል። አላ ፈልሽ ቢጊሻለሁ አለው መጨነቅ ይበቃልሽ። ይበቃል እንዴ ዛሬ ብቻ ይበቃል። ልኩ ብታይ እየተጨናነቅን ነው። እባክሽ ነይ፣ በቃ ነይ። ይበቃል። እኔ እከፍላለሁ በቃ እንግዲህ አለ ያለው ሆኖ ነው ት ስትእ በለ ንሰጠለን ግን እኔ ለሁለች ብሻአለው በቃ። ለእኛ ታስፈልጊናለሽ። ችግር የለውም ገንዘብ ቀሪ ነገር ነው። አንቺ ለእኛ ታስፈልጊናለሽ። በቻልሽው ፍጥነት ነይ። እኛ ሁሉን ነገር እናደርጋለን። በቂ ነው በቃ አሁን ደህና ደናኛ ይዴ ለልቀውት ደንግጣቸው አይም ደግሞ መጨናነቅ የለብሽም። አሁንም ደግሞ ሌላ ሲቀጥቁ አብሽሩ። ከሱም አላህ ነው፣ ከዚህም አላህ ነው። ወላሂ በጣም ጥሩ አርገው ነው እንትን ያሉኝ። እንደውም በጣም ቆንጆ አርገው ያስታመጉኝ። አስተምሩ አብሽሩ፣ አብሽሩ። እንደው ወላሂ ሁሉም ይውጣ ብያለው። እንደው ሁሉም በሀያትም ሆነ በጤናም ሆነ በሀያራም ሆነ ይደላቸው ብያለው። በጣም ነው የተተባበሩኝ። በጣም በጣም

እሱ ደህና ነች፣ አታለቅሽም። በቃ እኔ እንትን እላታለሁ። ችግር የለውም። አንቺ ራስሽን አረጋጊ፣ ራስሽን ማረጋጋት አለብሽ። አንቺ ተምንም በላይ ራስሽን ማረጋጋት አለብሽ። ለማን ብለሽ፣ አይዞሽ። አዎ ማለትም የመጣሁበት ምክንያት አስቀድሜ ያህናንተ አልወድቅም የሚለው ነው። ችግር የለውም። እናንተ ራሳችሁን ብትችሉልኝ ደስ ይለኛል። እኔ አሁን ጉልበቴ እያለ ከገቢ ያ ሀዲንጋ ከምለው እኔ ያህናንተ አልመለከትም ብዬ ነኝ የመጣሁኝ። ችግር የለውም። ችግር የለውም። ዋና ይሆናል። አታልቅሽ። ኧረ በቃ አንተና አትልም። እሷን እነግራታለሁ። እሺ፣ አሁን አንተ አትጨነቂ። ናት አላለቀስኩም። በቃ ረሳውት። ስላገኘሽ ደስ ብለኛል። አዎ ትችያለሽ። አልሐምዱሊላህ እነሱ በረካ ይሁን። ማገናኘታቸው ደስ ይላል። እሺ፣ በቃ እኔ፣ አንቺ ደግሞ ለመምጣት ሞከርሽ። እኔ እረሳቸዋለሁ። በቃ ከዚህ በኋላ አላለቅስ። እንዳታለቅሽ ትልከኛለች። ችግር የለውም። እሷንም ብታናግሩልኝ ጥሩ ነው። አወራት ደስ ይለኛል። በጣም ነው የተጠባበረችኝ። አላህ ይውደድላት፣ አላህ ይውደድላቸው ሁሉንም ሁሉንም ሁሉንም። እንግዲህ አላህ ዘንድ ያገኙታል። በጣም ነው የማመሰግነው፣ ሁሉም ተባብሮኛል። ይበርቱ። ግን ውስጤ ስላለች እሷን በጣም ነው የተጠባበረ ውስጤ ላይ ስላለኝ ሁሉንም ስለምታውቅ ማለት ነው እና ሰላም በሉልኝ። ላ ላእንሳለን። አሁን አንቺ ደህና ነሽ አይደለ? ይ ቆይ ማሬቶ አንዲ ጋይዝ እባካችሁ ጠቅሪበን ወደ ሁለት መት ምናምን ሰው ብቻ ማለት ቪዲዮ እንድትከፍትልን እባካችሁ ተባበሩ። ፎሎ አድርጓት እዚው ዩዘር 29 የሚል የመጀመሪያ አካውንት ፎሎ አድርጓት እና በቪዲዮ እንድትገባ ማለት ነው። ቪዲዮ ላይ መውጣት ግድ ነው እንዴ? እናንተም ካለን? ቪዲዮ ለማውጣት ደስ ይላል። እናትሽን ደግሞ እዚህ ጋር እንድታይሽ። አይደል። ቪዲዮ ላይ ባይሆን ማለት ነው፣ ግዴታ ከሆነ እወጣለሁ፣ ችግር የለውም ግን ቪዲዮ ላይ ባልወጣ ደስ ይለኛል። እናትሽን ለመናገር ከሆነ ግን እወጣለሁ፣ ችግር የለውም።

ለእናትሽ ሲደር ደስ ባለው ከይቅርታ ጋር ጋራዥ ውጭና ተመልሰሽ፣ ምናልባት እናቷን የሚያስደስታት ከሆነ ችግር የለም። ዋናው ቁም ነገር የእናቷ ደስታ ማየት፣ ብቻ ነው የምፈልገው እኛ ማገናኘት ነው የምፈልገው። ስለዚህ እናቷ ሰላማ እንዲመለስ ሁሉም የምትፈልገው ነገር እናደርጋለን ብለን ቃል ገብተናል። እናረግላታለን ግን፣ መጀመሪያ ልክ እንደዚህ ልጇ ፈላጊ እንዳላት መታ እናቴ እንድትል እንፈልጋለን። ሌላ ምንም ነገር የለውም። ምክንያቱም አሁን በቃ እናትዮዋ ትረጋጋለች፣ ልጇ መታለች፣ ፈላጊ አላት። ከዛ ውጭ ግን እኛ ቃል የገባ ነው በቃላችን መሰረት እናረጋለን። የማናረግበት ምንም ምክንያት የለም። ምክንያቱም ለእሷ ደህንነት ሲባል፣ ለእሷ ሰላም ሲባል ብር አላት ዋናው ቁም ነገር እሷ ሰላም ትረጋጋ። እዚህ እሷ የሰዎቹን ልጅቷ፣ የሰዎቹ ወይም ደግሞ ያክስቷን ያለባትን እዳ እናንከፍላለን ካለች እናትየዋ ከዚህ ስትሄድ አንዳንድ ስራ የምትሰራበት በራሷ አካውንት በራሷ እናዋጣላታለን ማለት ነው። ምክንያቱም ከዚህ ስትሄድ እንዳለችው ሰምታችኋል። እናንተን ላለማስቸገር ነው፣ የልጅ አይን ላለማየት ነው፣ ደግሜ ልጅ ጋር ላለመውደቅ ነው ብላለች። እንደዛ ከሆነ ልጆቹ የእነሱ ንዳ ይሰጣሉ፣ እኛ ደግሞ እናትየዋን ህልፕ እናደርጋለን ማለት ነው። ስለዚህ አሚራ አንቺ ወደ ኢትዮጵያ ትልኪልናለሽ እንዳልሹ ትኬት ችግር የለም ብለሻል። አሁን ሰላማዊ ሰው ናት። ትኬቷን አዘጋጅተሽ ሁሉ ነገር ጨረሰሽ ትልኪልናለሽ። እኛ በራሷ በማንክ አካውንት ለእሷ የሚለይተውን ሁሉ ለይቶ ወደ ኢትዮጵያ ይገባላትና እዛ ስራ ትሰራለች። በቃ የተሻለ ነገር ነው። ጊቢ የት አመሰግናለሁ። አመሰግናለሁ። የት አለች? አንቺ የራስሽ የማካከ አለች። እህቴ አለ። የራስሽ የራስ አለች። የራሴ አለ። በቃ አለ። ቢሮ ላይ ነው ያለ አለ ጥሩ እሺ፣ አይ አለመውጣት መብታቸው ነው። ልጇን በድምጿ አውቃታለች እናትየዋ። አላ ሙጣቱን ትውያ ልጅዋቻና አጥቅ ስለዚህ በቃ እኔ ቃሌን እጠብቃለሁ። ምክንያቱም እኔ የፈለገ ነገር ቢሆን እሷ እንደማግዛት ተናግሬያለሁ። ትናንትና መሲ ብርጅስቶንም የሚያግዛት ሰው ተገኝቷል ብላለች ለመሲ እንደውላለን። ልጆቹ እንዳሉት የእህቶቿን ብር ይከፍላሉ። እኛ ደግሞ ኢትዮጵያ ስትገባ እሷ ምንም ነገር ስለሌላት እዚችው ቁጭ እንዳልን አራት ሺህ ሶስት መቶ ሰው አላችሁ፣ በራሷ በግሏ አካውንት ይገባላታል ማለት ነው። ምን ታስባላችሁ? ትስማማላችሁ? በዚህ ሁዲት ካላት ቪዲዮ ባይወጡም ችግር የለም። ምንም ችግር በቃ እኛ እነሱ ወጡ አልወጡም፣ ምንም አይሰሩልንም በቪዲዮ ብቻ ግን እነሱ መተው ይሄንን ልጅቷ አዳውን እከፍላለሁ ብላለች። እሷ ትክፈል፣ እኛ ግን እናቷን ሰፖርት እናደርጋለን። አደን ውዲት አስፈላጊ ካልሆነ እናትው ማለት ችግር የለም ካለች አውቀታለሁ ምናምን በቂ ነው። በቃ ጥሩ። የት አለች ማሪቱ? አለሽ? ምናልባት እናትሽ እዚህ ጋ እገዛ ልናረግላት ዘብልሽ፣ ግቢ ያለ ቪዲዮ ማለት ነው። ግቢ በቃ አይወጡ ካላስ፣ በእናንተ ነው እኛ የምንስማማው። ችግር የለም እናንተ ኮሜንታተሮች፣ እናንተ ስላላችሁ ነው። ችግር የለም። አየሽ፣ እናት ምንጊዜም እናት ናት። በድምፁ አወቀቻት። በቃ አለቀ። በጣም እናመሰግናለን። ቴንኪ የእናንተ ድምፅ እናከብራለን። ስለዚህ አካውንትሽን እንዴት ነው ማግኘት የምንችለው? ቢሮ ላይ ነው ያለ። ቢሮ ነው ግን። ማሪቱም ልጅሽ፣ ማሪቱ ላይ ላይ ሻዩቱ ካላስ ጋይስ ድንኪው በቃ አይቱ ካላስ ተስማማኝ ኳት ማሪቱ ነይ ግቢ። እሺ አሚራ፣ መቼ ትልኪያታለሽ አንቺ ወደ ኢትዮጵያ? እንሻላ፣ ነገ ደግሞ ሆነ ትኬት ቅርብ በተገኘ እልካታለሁ። ነገ ቼክ አደርግና ትኬት ነገ፣ ከ12 ሰዓት በኋላ ስራ ቦታ ሄዳለሁ ቼክ አደርጋለሁ። እንሻላ ትኬት እናንተ ናችሁ? በእንትናችሁ አላችሁ እንትናችሁ፣ ወይስ ችግር የለውም። እኛ ትኬት በዲስካውንት ስላለን ምናልባት በዛ እናገናኝሽ። ትፈልጊያለሽ ወይስ ነው? ኦፊስ ስላለ ችግር የለውም። ኦፊሳችንም አለው ችግር የለውም። ብታገናኙኝም ችግር የለውም። እሺ፣ አይ በቃ ኦፊስ ካለ ችግር የለውም። አብሽር። እሺ እሺ ማሪት የናት ማለት ትኬት ከመቁረጥ በፊት ነግራችሁና አዲስ አበባ መቶ እንዲቀበሏት ጀምረና ከዛ ከመትሽልግር አይ እናቷ አንቺ ሙሪት እንደዚህ ትኬት ሲቆረጥላት በቃ አንድ ላይ አንደኛው ይሻላል። ተጨራረሰች በኋላ ወረቀት አውት ፓስ ምናምን ያስፈልጋታል እንዴ? ና ሙካላፋ ስለሌለባት ኖርማል ነው። ለጂ አሚ ሙካላፋ ስለሌለባት ኖርማል ነው። ችግር የለም። አዎ፣ ጥሩ። እሺ ቡዲቴ፣ አንድ ጊዜ ለመሲ ብርጅስ ነው ትደውላታለሽ። ማሪቱ ስለዚህ ያለ ዋንኛውም ሰዓት መቁረጥ ይሻለሽ። ማሪቱ የእናትሽ ባንክ አካውንት ታውቂያለሽ? አሁን ላይ የሆነ ቦታ ካለኝ እንጂ አላውቀውም ነበር አይደለም። ቢሮ ካላት እሷ እንትን ትበላችሁ ወይ? ታቂያለሽ፣ ተማሪ ስትሆኚ ከኛ ወደ ከነሱ ወደኛ እንጂ ከኛ ወደ እነሱ አልነበረም። ኦኬ። አሃ